እንኳን በመስከረም 25 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። መስከረም 25 በዚች ቀን የከበረች ቅድስት በርባራ መታሰቢያዋ ነው። ታላቁ ነቢዩ ዮናስ የረፍቱ መታሰቢያ በዓል ነው። ቅድስት በርባራ፣ መስከረም 25 በዚች ቀን የከበረች ቅድስት በርባራ መታሰቢያዋ ነው። ይችም ቅድስት በርባራ በካህኑ መክስማያኖስ ዘመነ መንግስት በቤተ መንግስት ውስጥ ታላቅ መስፍን ለሆነ ሰው ልጁ ናት። ስሙም ዲዮስቆሮስ ነው። እርሱም ለልጁ ለባርባራ ማንም እንዳያያት ታላቅ ጽኖ የሆነ ህንፃ ሰራ። ከዚህም ዳግመኛ መታጠቢያ የውሽባ ቤት በግንብ ሰራ። የሚከፈቱ ሁለት መስኮቶችንም በውስጥ እንዲሰሩ አዘዘ። ቅድስት በርባራም ሁለቱም መስኮቶች ባየች ጊዜ ሶስተኛ መስኮትን እንዲሰሩ አናጺዎችን አዘዘቻቸው። ከዚህም በኋላ ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስን አዳኝ የሆነ የመስቀሉን ምልክት በውሃ መታጠቢያ ላይ ያሰራች አባቷ ወደ ህንፃ በገባ ጊዜ ይህቺ ልጅ ያሰራችውን አይቶ አናጺዎችን ጠየቀ እነርሱም ይህን እንድንሰራ ልጅህ አዘዘችን አሉት እርሷንም ጠርቶ ለምን እንዲያደረግሽ አላት እርሷም አባቴ ሆይ ያስተውል ልዩ ሶስት በሆነ በስላሴ ስም ስራ ሁሉ ይፈጸማልና ስለዚህ ሶስተኛ መስኮት አሰራው፣ አለችው። ይህም መስቀል ዓለም ሁሉ በእርሱ በዳነበት በመድኃኒታችን በኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባት ሆይ ከስህተትህ ተመለሰ፣ የፈጠረህን አምላክ አምልከው፣ አለችው። አባቷም ከእርሷ ይህንን በሰማ ጊዜ ሰይፉን መዝዞ በኋላዋ አሮጠ። እርሷም ሸሸች። በፊቷም የነበረች አለት ተሰንጥቃ በውስጧም ገብታ ሰወረቻት። ከዚህም በኋላ ወደ አባቷ ተመለሰች። እርሱም እንዳሰቃያት ለሌላ መኮንን አሳልፎ ሰጣት። እርሱም ታላቅ ስቃይን አሰቃያት። በዚያም ዮለያና የምትባል ሴት ነበረች። ቅድስት በርባራንም አየቻትና የምታጽናናትና የምታረጋጋት ሆነች። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ለቅዱስ በርባራ ተገለጸላትና አነጋገራት። ከዚህ በኋላ አባቷ በሰይፍ ራሷ እንዲቆርጡ የባልንጀራዋ የወላያናንም ራስ እንዲቆርጡ አዘዘና ቆረጧቸው፣ የሰማዕትነትንም አክሊል ተቀበሉ። በዚያን ጊዜ ከሰማይ እሳት ወርዶ አባቷንና ጓደኛው የሆነ መርተያኖስን አቃጥላቸው። የአንበዎች ባቤት ውስጥ በመስቀል ምልክት ያሰራችው መታጠቢያ ለታመመ ሁሉ ከእርሱ በታጠበ ጊዜ የሚያድን በውስጡ ታላቅ ፈውስ ያለበት ሆነ። ከዚህም በኋላ የቅዱሳን ሰማዕታትን ስጋቸውን ወስደው ከከተማ ውጭ ባለች ቤተ ክርስቲያን ስሟ ገላለያ በሚባል ቦታ አኖሯቸው። ይህ ስጋቸውም በቅዱሳን ሰማዕታት በአቡቂርና በዮሐንስ በምስር አገር ባለ ቤተ ክርስቲያን ናቸው፣ እስከ ዛሬም ድረስ አለ። ነቢዩ ዮናስ። በዚች ቀን ታላቁ ነቢይ ዮናስ አረፈ። ይህ እውነተኛ ነቢይ ዮናስ የሲዶና ክፍል በምትሆን ስራጵጣ በምትባል አገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳው ኤልያስንም ያገለገለውና የትንቢት ጸጋ የተሰጠው ነው። ከዚህም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ ሀገር ሂደ ሀገራችሁ እስከ ሶስት ቀን ድረስ ትጠፋለች ብለ አስተምር ብሎ አዘዘው እግዚአብሔር። ይህም ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ፣ እግዚአብሔር ሊያጠፋቸው ቢወድ ኖሮ ሂደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነው እና ሲምራቸው፣ እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል ፈራለሁ። ከቶ ትምህርቴን የማይቀበሉኝም ወይም ይገድሉልኛል። ወደዛች አገርም ሂጄ እንዳላስተምር ከእግዚአብሔር ፊት በኮበለልና ብታጣ ይሻለኛል ብሎ አሰበ። ወንድሞቼ ሆይ፣ ከፈጣሪው ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህ ሲዮናስ የእስራኤልን ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህንን አያውቅምን? ነገር ግን እግዚአብሔር በረቀቀ ጥበቡ ይህንን አደረገ እንጂ የዮናስ በአሳን ባሪሆድ ሦስት መዓልት ሦስት ሌሊት አድሮ መውጣት መድኃኒታችን በመቃብር ሦስት መዓልት ሦስት ሌሊት አድሮ ከዚህ በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከአሳን ባሪሆድ ያለምንም ጥፋት እንደመጣ እንዲሁ መድኃኒታችን ያለመለወጥ ተነስቷልና። እንዲህም ሆነ ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ ሀገር ሊሄድ ተነሳ። ወደ ኢዮጵያ ሀገርም ወርዶ ወደ ተርሴስ ሀገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔር ፊት ኮብልሏልና ከእነርሱ ጋር ወደ ተርሴስ ሲሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርን ታላቁን ነፋስ ወደ ባህር አመጣ። የባህሩን ማዕበል ከፍ ከፍ አለ። መርከባቸውም ሊሰበር ቀረበ። ቀዛፊዎቹም ፈርተው ወደ ጣዖቶቻቸው ጮሁ። መርከባቸውም ይቀልላቸው ዘንድ ገንዘባቸውን፣ ዕቃቸውን አውጥተው ወደ ባህር ጣሉ። ዮናስ ግን በዚያ ጊዜ ወደ ከርሰ ሐመር ወርዶ ተኝቶ ያንኮራፋ ነበር። መርከቡንም የሚቀዝፍ ቀዛፊ ወደ እርሱ ወርዶ ምን ያስተኝሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተ የፈጣሪህን ስም ጥራ አለው። ይህች መከራ ያገኘችን ስለማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳችን ኑ እጣ እንጣጣል ተባባሉ። በተጣጣሉም ጊዜ እጣ በዮናስ ላይ ወጣበት። መርከቡንም የሚቀዝፍ ቀዛፊ ወደ እርስ ወርዶ ምን ያስተኛሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተህ ፈጣሪህን ስም ጥራ አለው። ይቺ መከራ ያገኘችን ስለማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳችን ኑ እጣ እንጣጣል ተባባሉ። በተጣጣሉም ጊዜ እጣ በዮናስ ላይ ወጣበት። እነርሱም ይህች መከራ ያገኘችን በማናችን ኃጢአት እንደሆነ ንገረን። አንተስ የምታመልከው ምንድን ነው? ከወዴትስ መጣ አገርህ ሴት ነው? ወዴትስ ትሄዳለህ? ወገንህስ ከማን ነው አሉት። ዮናስም እኔስ የእግዚአብሔር ባሪያው እብራዊ ነኝ። ፈጣሪም ምድርና ሰማይን ባህሩና የብሱን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅ ፍርሃት ፈርተው ምን አድርገሃል አሉት እርሱ ነግሯችኋልና ከእግዚአብሔር ፊት ኮብልሎ እንደሄደ እነርሱም አወቁት። ባህሩ ይታወቅ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩ ይተወን ዘንድ እንግዲህ ምን እናድርግ አሉት። ዮናስም አንስታችሁ ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ ማዕበል ሞገድ የመጣባችሁ በኔ ምክንያት እንደሆነ አውቃለሁ አላቸው። ባሕሪቱ ትታወቃለችና ማዕበሪቱን በእናሳቸው ትነሳለችና እነዚያ ሰዎች ወደ ምድር ሊመለሱ ወደዱ፣ ነገር ግን ተሳናቸው። ሁሉም እንዲሆነው ወደ እግዚአብሔር ጮሆ፣ አቤቱ ስለዚህ ሰው በእውነት ልታጠፋን አይገባህም፣ አቤቱ እንደ ወደድክ አድርግሃልና የጻድቅ ሰው ደም አታድርግብን አሉ። ከዚህም በኋላ የዮናስን አንስተው ወደ ባህር ጣሉት። ባህርም ድርጓን ተቀብላ ጸጥታለች። እነዚያም ሰዎች እግዚአብሔርን ፈሩት፣ ለእርሱም መሥዋዕትን ስለትን ተሳሉ። እግዚአብሔርም ታላቅ ዓሣ አንባሪም ዮናስን ይውጠው ዘንድ አዘዘው። ዮናስም በዓሣ አንባሪ ሆድ ሦስት መዓልት ሦስት ሌሊት ኖረ። ዮናስም በአንባሪ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነነዌ አገር በኩል የዓሣ አንባሪ ዮናስን ወደ የብስ ምድር ተፋው። የእግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ ገድሞ አስተምር ብዬ እንደነገርኩ ወደ ታላቂቱ የነኖዌ አገር ተነስተ ሄደ አስተምራቸው፣ አለው። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ወደ ነኖዌ ሄደ። ነኖዌ ግን ለእግዚአብሔር ታላቅ አገር ናት። በዙሪያዋ ያለ ቅጽሯም ከበር እስከ በር ድረስ በእግር የሶስት ቀን ጎዳና ነው። ወደ ከተማውም ሊገባ ደርሶ የአንድ ቀን መንገድ ሲቀላው ነኖዌ እስከ ሶስት ቀን ትጠፋለች ብሎ አስተማረ። የነኖዌም ሰዎች በእግዚአብሔር ቃል ጾምን ንጹም ብለው አዋጅ ነገሩ። የክት ልብሳቸውን ትተው ማቅ ምንጣፍ ትልቁም ትንሹም ለበሱ። የነነዌ ንጉስም ይህንን ሰምቶ ከዙፋኑ ተነሳ። ልብሰ መንግስቱንም ትቶ ማቅ ለበሰ። በአመድ በትቢያ ላይም ተቀመጠ። ሰዎችም ቢሆኑ ከብቶችም ምንም ምን አይብሉ፣ ትልልቆችም ትንንሾችም አይጠጡ፣ እንሰሶችም ወደ ሳራ ይሰማሩ፣ ውሃ አይጠጡ ብሎ አዋጅ ነገረ። እግዚአብሔርም ከክፉ ስራቸው እንደተመለሱ አይቶ በእነርሱ ላይ ያደርገው ዘንድ ከተናገረው ክፉ ነገር ተመለሰ፣ በእነርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሃዘንን አዘነ። ወደ ፈጣሪው እግዚአብሔር እንዲህ ብሎ አለመነ። ጥንቱንም በአገሬ ሳለሁ እንዲህ ብዬ የተናገርኩት አይደለሁምን? አንተ ይቅር ባይ ርኅሮ ከመዓትም ሜራክ ቸርነቴ የበዛ እውነተኛ ይሆን ክፉ ነገርም ከማምጣት እንደምትመለስ አውቃለሁ። ስለዚህ ከአንተ ኮብለሌ ወደ ተርሴ ሲሄድ፣ አለው። ነቢይ ሐሰት እንደተባልኩም ከመኖር ሞት ይሻለኛል እና አቤቱ አሁን ነፍሴን ከስጋ ይለያት አለው። እግዚአብሔርም ዮናስን በዚህ ነገር አንተ እጅግ ታዝናለህን አለው። እርሱም አዎን አዝናለሁ አለ። ከዚህም በኋላ ዮናስ ከከተማ ወጥቶ ከከተማ ውጪ ተቀመጠ። ጎጆም ለራሱ ሰራ በሀገር ላይ የሚያደርገውን ነገር እስኪያይ ድረስ ከጥላው ሥር ተቀመጠ። ይበቅል ዘንድ በዮናስ ራስ ላይ ይሸፍነው ዘንድም እግዚአብሔር ቅልን አዘዘ። ቅሉን በዚያን ጊዜ በቅሎ የዮናስን ራስ የፀሐይ ትኩሳት እንዳያሳመመው በዮናስ ላይ ሸፈነው። ዮናስም በቅሊቱ መብቀል ታላቅ ደስታ አደረገ። እግዚአብሔርም በማግስቱ ትሉ ይምጣ ቅሉንም ይምታ ብሎ አዘዘ። ቅሊቱንም ቆረጣት። እርሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሐሩር ያለበት ነፋስ ይምጣ ብሏት ያግመኛ አልጸጸ ነፋሱም መጥቶ ዮናስን ራስ አሳመመው። እርሱም አእምሮውን እስከ ማጣት ደርሶ በልቦናውም ተበሳጭቶ ከመኖር ሞት ይሻለኛል አለ። እግዚአብሔርም ዮናስን በቅሊቱ መድረግ እጅግ አዘንክን? አለው። እርሱም አሁን ልሙት እስከ ማለት ደርሻ አዘንኩ አለ። አንተስ በአንድ ቀን በቅላ በአንድ ሌሊት ለደረቀች ውሃላ ላልጣህ ላልደከም ክባት ቅል ታዝናለ። ከአስራ ሁለት እጥፍ የሚበዙ ሰዎች እንዲሁ ብዙ እንሰሶች ላሉበት ታላቅ አገር ለሆነች ነኔ እኔ አላዝንምን ከበደሉ ተመልሶ ንስሓ ለሚገባ እኔ መሃሪና ይቅርባይ አይነኝና አለው። ከዚሁም በኋላ ዮናስ ተነስቶ ወደ አገሩ ተመልሶ በሰላም አረፈ። መላው ዕድሜውንም መቶ ሰባ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅድሳኑ ጸሎት ይማረን በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግልህን አላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጓሃን መላእክት ፍጹማ እንደናግል እንዲሁም ደጋጎች መነኩሳት ወይ ልጃዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዝ ወደ አማረኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሌና ያዳመጠ በደለኛን ሁሉ የምታስምር የጌታ በማርያም ጸሎት ኢየሱስ ክርስቶስ ወይ በአንድነት ይማረን።